ነገር ላሳያቸው ኢዮስያስ የሚባል እነተበትን የቀጠሩት የሚከፍሏቸው አቤልም ይሁን ሳሚሮቶ ይሁን ኢዮስያስ ኢሳያስን በለው ብቻ። ግን በገንዘብ ተቀጥሮ ቲክቶክ ላይ እና የሆነ ሰው እንደዚህ ብሎ ትላንት በሰራው ቪዲዮ ላይ ጻፈ፣ አይተሃዋል ወይ ብሎ ሰው ላከልኝ። ማን ነው እሱ? ኢዮስያስ ይባል። ኢዮስያስ ማን ነው? እኔ ያላቀው ፌስቡክ ላይ ነው ፌስቡክ ላይ እኔ የለኝ ምስ ለማንኛውም ላክልኝም። የላክልኝን አየሁትና በእውነት ስራ ፈትችን ፈትች ነው የዋልኩት። ልጆች ለእናንተ ብዙ ነገር ይዤ መጥቼ፣ ነገር ግን የእሱን ፊደል ሳርም መከራ የው መከራ ነው ምላቸው። እንደው በእውነት ነው የሚገርማቸው። መከራ አየሁኝ መከራ። መቼስ ብዙዎቹ የማያውቁ እየተሰናከሉ ስለሆነ ማሳወቅና ማስተማር ስላለብኝ ላሳያቸው ላስተምራቸው እና ኢሳያስ ኢዮስያስ ኢሳያስ አለ አለው በለኝ። እዚህ ጋር ጻፍ ቶሎ ቶሎ አንተ ኩታራ ኩታራ አንተ ኩታራ በልና በል ቁጭ በልና እዚህ ግሬ ስር ቁጭ ብለህ ተማር። አሁኑኑ እግሬ ስር ቁጭ ብለህ እግሬ ስር ተንበርክከህ ቁጭ ብለህ ጫማ ያስር ናና ተማር፣ ፊደል በሚገባ አስቆጥርሃለሁ። ና ልጄ ና ተማር ዝም ብለህ ድንቁርና በጋለበው ሰይጣን አብረህ አትጋለ። መጀመሪያ ለማመን ፊደል መቁጠር ይጠይቃል። እሱ ራሱ እኔ በክርስትና ትነሳ ትችላለ፣ ግን የበለጠ ለማንበብ መጽሐፍትንም ለመተርጎም ማንበብ ይጠይቃል። እንደዚህ በኩርኩ ተደርገህ አየህ፣ ማንበብ ይጠይቃል። ፊደል ሰው ሀሁን ሳይደርስ ሃይማኖት መረጣ ይገባል፣ ለመተቸት ይገባል። ኧረ ነውር ነው። መጀመሪያ ፊደልን እንማር እንጂ ጎበዝ። ይህ ተበትን ሰይጣን አደንቁሯት እናንተ ማብራችሁ ትደነቁሩ። ንውረድ በኢትዮጵያ መድር በታላቂቷ ሀገር በእውነት በቅድስና ሀገር እግሬ ስር ቁጭ በል እና ይገርማችኋል። የተወደዳችሁ የእግዚአብሔር ቤተሰቦች እንዲያው ኢዮስያስ የሚባለው የጻፈውን ላሳያችሁ። እዚህ እስክሪን ላይ ይዩት በትልቁ ላድርግላችሁ እ ይቅርታ እዚጋ እኔን ሸፍኖኛል የተስተካከለ አይደለም ያመጣሁት፣ እና ከይቅርታ ጋር አስተካክለዋለሁ። አሁን ተስተካክሎ መምጣት አለበት። እዮሴያስ የሚሉት እንዲያው እኮ በጣም ነው የሚገርመው። በእውነት ነው የምላችሁ። እስቲ ቆይ ምናልባት እኔ የተሳስቼ ይሆናል እና እዚህ ጋር የጫንሁት የተሳሳተውን ነው የሚሆነው። አዎ የተሳሳተውን ጭኝ ነውና፣ ኦኬ፣ ኦኬ፣ ኦኬ ይቅርታ የተሳሳተውን ጭኝ ነውና፣ እንዳትፈርዱብኝ። እሺ ቆይ ልመጣ ነው። ይቅርታ ይቅርታ ይደረግልኝ። ኢዮስያስ ኢዮስያስ የሚሉት ይሄ ሰይጣን የጋለበው በእውነት እንዲያሳፍራል እኮ ሰይጣን የጋለበው ሰው ነው። ክርስትና ሕይወት የሌለው ይሄ መንፈሳዊ ሕይወት የሌለው ቅድስና የሌለው በረከት የሌለው ጸጋ የሌለው እውቀት የሌለው እንዲያው በአንደኛው ክፍለ ዘመን እንደ እንደደነቆረ በእውነት እንዴት ብለን ኮጆሮውን ኮርኩረን ና ተማር ና የኔታ ጋር ተማር። አሁን እዚህ ጋር ቁጭ ብለና ና ተማር፣ ፊደሉን እናረምለት። መጀመሪያ የጻፈውን መቼስ አንድ ተማሪ የጻፈው ይታረምለታል። እና እስቲ ፊደሎቹን የጻፈውን ይዩት ጎበዝ። እኔ እኮ መከራየው ሰውየው እኔን ለመስደብ ነው የጻፈው። እስቲ ተመልከቱት፣ እኔን ለመስደብ እንዲያው መቼስ ሊቁ ይላል እንግዲህ፣ ኢዮስያስ ኢሳያስ ይላል፣ ፌስቡክ ውስጥ ግቡና ይዩት እንግዲህ ይሄ ሰውዬ የኔታን ለመስደብ እኔን የኔታን ለመስደብ መጣ ጽፎ እና ምን ይላል? ሙሉ ላንብላችሁ። እኔን የሰደበኝን ግን ሙሉ ላንብላችሁ። ተመልከቱት። ያ የቲክቶክ ቤተሰቦች ንባቡን አዳምጡ። እናንተ ዩቱብ ላይ ያላችሁ ደግሞ ይህንን ተከታተሉ። እና ምን ይላል? እነሊቁ ብሎ ይጀምራል። እነሊቁ የሚለው እንግዲህ ነው። እነሊቁ ብሎ ይጀምራል። እነሊቁ እነሊቁ እነ ሊቁ ለብዙ ነው። አንድና ብዙ ስለማያውቅ አልፈርድበትም። አንተ ሊቁ ቢለኝ እንኳ እነ ካለ እንግዲህ ለብዙ ያመለክታል። ለማንኛውም እነ ሊቁ እነ ሊቁ ናቸው ሲባል ለብዙ ነው። እንግዲህ ይህንንም አስተምረ ይህን እንኳ ከባድ ስለሆነ እዚህ ጋር እንኳን ሊደርስ ይሄ ዝንብ ሽዋር ጌዳባረው ለማንኛውም ምን ይላል፣ ሰው እንዴት እንዲህ ይዘቅጣል ይለኛል። ማንን መሰላቸው እኔኑ ወይ ጉድ ይልና ጉባኤ ሲጠራ እንደ ሰው ተገኝቶ የሚያውቀውን፣ የተማረውን ማስረዳት መጠየቅ ሲችል ሶስት ቀን ለረጅም ይልና አዳውጡ ይውላችሁ ሰዓታት፣ ሰዓታት እንግዲህ መጻሕፍት፣ መጻሕፍት፣ መጻሕፍት እንግዲህ ተመልከቱ ሰዓታት ፊደል ቁጠር መጀመሪያ ወዳጅ እና የሆነ እዚህ ጋር የሚልታለው ሰዓታት ነው የሚባለው። ደግሞ መጻሕፍት ደግሞ ጽ እና ህ ይሄ አይደለም የሚጻፈው። ተው እንጂ አንተ ሃሌታሃ ላይ ህን ይሄ ትጽፋለህ። ታመረኋ ነው የሚጻፈው። እሺ ደግሞ ፀሐዩ ፀ ሳይሆን ጸሎቱ ስ ይሄ ጸሎቱ ፀ ይባላል። ፀሎቱ ፀ ፅ ነው የሚጻፈው እና ቁጭበል እና እናተማረ እኔ ጋ እና ቁጭበል። የእሱን ፊደል በማረም እኮ ይሄ እንደምታዩት ይሄ ሁሉ አንድ ገጽ ሙሉ የእሱን እያረምኩ ነበር። ጊዜን የጨረሰብኝ እናንተን የማስተምርበት የህተ ማርያም ራሷን ንግስተ ነገዘ ኢትዮጵያ ብላ የምታወራ አንዲት ቀውላላ ሴት ደንገጡር ነው፣ አገልጋይ ነው፣ በኮቸሮ በእንጀራ በድርቆሽ የሚኖር ነው። ከከፍታው ከማይረጓ አውረዳ ከእናት ቅድስት ኦርቶዶክስ ተዋህዶ ቤተክርስቲያን ከትልቋ አውጥታ በባዶ እግሩ እንደበግ የምትነዳው ሰው ነው። እንደበግ የምትነዳው ሰው ይሄ እንደበግ የምትነዳው ሰው የሚገርማቸው እንደዚህ እያለ ይጽፋል እና ደሞ ቀጥሎ ያለውን አልፊ አልፌ ሙሉ ማን የለብኝም። ቀጥሎ ያለው ለዋት ቁሬው ያለው ደሞ ይላል። ተው እንጂ ጌታዬ፣ ደሞ አይባልም ደግሞ ነው። ግን ወይ መከራ፣ ሰው ፊደል ሳይማል። ከዛ ምን ይላል መሰላችሁ? ይህ እንዲህ ነበረ እያለ የሰው ሀያት የሰው ሀያት ኃጢአት እኔ፣ አንድ ጓደኛ ነበረኝና አብረን ነበርን አዲስ አበባ አብረን ስናገለግል እና አንድ ፕሮቴስታንት ነኝ የሚል ሰው መጣና እከራከራለሁ ብሎ የሆነ ነገር ሲናገረው አንተ ኃጢአት ነው አለው። ያ ጓደኛ ምን እንዳለ ታውቃላችሁ? ፊደል ሳትለይ ለይ ሃይማኖት መረጣ አገባ እዮያ መጀመሪያ ምን አለ ብትማር ጌታ ኃጢአት አረ በድንግል ማርያም

መንበራን ሊቃውንቱ ላይ ያቀረበቻቸው በኋላ ስለማመጣላቸው ጠብቁ። ቤት እንደ መደንቆር እኮ በደህናው ጊዜ ደንቁርሃል አልሰማሁም የኔታ አላቸው ይባላል። እና ቅኔ ቅኔ እንግዲህ ያው ቤተክርስቲያን አንዱ የሚስጢር ማወቂያው መቼስ መጽሐፍት ብዙ ነገሮችን ልንማር እንችላለን። ቅኔ ካላወቅን ሚስጢሩ አይገባንም። እና ሚስጢሩን የምንረዳው መቼስ ግዝ ቤት፣ ቅኔ ቤት ተገብቶ ነው እና አንዱ ለብ ለብ አድርጎ የመጣ እንደው ቅኔ ያወኩ ብሎ ያው ይመራራል። ምን ይላል ያው መቀኘቱ ላይ ብዙ አይደለም። እና አንድ ደግሞ ሊቃሉ በቃ ቅኔውን እንደውሃ ይሄ ውስጠ ዘውን ሰምና ወርቁን ምኑን ምን በቃ የሚያወርድ ባለሙ ያሉ እና ሲቀኙ ይበል ነው ይበል ነው ይበል ነው ይበል ነው አለ ሊቃውንቱ። ከዛ ያኛው ያ ለብ ለቡ እኔ አልገባኝም ማለት እኔ አልገባኝም ሲል ምን እንዳደረጋል? አይ ወዳጅ፣ አንተ በደናው ጊዜ ደንቁርሃል። አዩ ሲያስ በደናው ጊዜ ተበትንጋ ጋር ሄደ። ስለደነቆርክ ምንም ማድረግ አልችልም። እንግዲህ እንዴት አርግ፣ ይህን ሰውየ ላስጠሩ እና ኃጢአት ነው አለ። ምን አለ፣ አንዴ እንኳ ብሎት እኔ እንዲያው ምናልባት አንዳንዴ በቤተክርስቲያናችን ምን አባባል አለ መሰላቸው ዳህጸ ልሳን የሚባል ዳህጸ ልሳን ይባላል። ዳህጸ ልሳን ማለት አንዳንድ ያለ ካፍ የሚያመልጥ እንዲያው ካለማወቅ ሳይሆን ካለመረዳት ሳይሆን ዝም ብሎ የሚያመልጥ ነገር አለ እና በቤተክርስቲያናችን አባባል ዳህጸ ልሳን ይባላል። ካፍ የማምለጥ ነው፣ በቃ አምልጦት ነው አይነት ነገር ነው እና ዳህጸ ልሳን ይባላል። እኔ ዳህጸ ልሳን ነው ብዬ ወረድ ብዬ ሳለም ይው እንግዲህ እሱ ከጻፈው ከግማሽ በላይ እኔ ያረምኩት ነው። ከዛ ቀጥሎ ምን ይላል? መስላቸው ለኃጢአተኞች ይላል ለኃጢአተኞች፣ ለኃጢአተኞች ነው የሚባለው። ዩዝያስ ወይንም ደግሞ ሳሚሮቶ ልትሆን ትችላለህ እኮ የምትጽፈው ካላየን፣ መች ፌክ ፌክ አካውንት እኮ ሞልቷል። ዝም ብሎ ስም አውጥተህ መንት ማለት ትችላለህ። ቃቤል ልትሆን ትችላለህ። ነበር ነው አይታወቅም። ደግሞ አንድ እብድ የሆነ ቀወኔ በአርቲስቱ ሙያው አልሳካለት ብሎ ህተበትን ጋር እንጀራ ለመብላት የሄደ ሚስቱን ለህተበትን እግር አጣቢነት ግርድና የሰጠ ልጆቹን ደግሞ ያው ለግብር የሰጠ አንድ አርቲስት ማቴዎስ የሚሉት ሰዋል። አንተ ምንትሆን ትችላለህ እና ሀጺአት ይላል። ኧረ ሰው እየደጋገመዋልሁና፣ ዝቅ ብዬ ደግሞ ሳኖር ሀጺአታቸውን ይላል። ሀጢአታቸውን ለማለት ነው። ወይጉድ ይህን ሰውዬ እንዲ ይህንን ኃጢአት የሚለው እንዴት ነው ሰውዬ ብዬ ዝቅ ብዬ ደግሞ ሳነብ ምን ይላል መሰላችሁ? ከቅሳን ይላል ከቅዱሳን ለማለት እኮ ነው። እንዲያው ሰው አሁን እንዲያው ፊደል ሳይማር አሁን እኔን ለመተቸት እንዲያው አረተው ተውተውተውተውበህግ አምላክ በህግ አምላክ ዮሴያስ ደናቁርቱ እና ከዛ መጣና ደግሞ ምን አለ መሰላቸው ያክል ምን አለ ትምህርት አልወሰድም ታዲያ ምኑ ላይ ነው ሊቅ፣ ያንተ አዋቂነት ብሎ እኔን ይጠይቃል። ሊቅማ ማለት የኔ አዋቂነት ምኑ ላይ እንደሆነ ይ እዚህ ጋ ነው፣ እያረምኩ ነው። እንዲህ እያረምኩ ነው። አይ የእኔ ሊቅነት ተረድተይ ከሆነ ለአንተ ስበዛ፣ እንዲህ በዛውብህ እኮ። ተው እንጂ ልጄ፣ በዛው በዛው። በእውነት እግሬን መተማጠብ አለብህ። እኔ ተጋና እዚ ኩርኩም ይችን ተማር እና የታዲያ ሊቅነቱ አዋቂነት ምን ላይ ነው ብሎ ጻፈልኝ። ምን ያህል እዚህ ጋር ምን ያክል፣ ቆይ ወረድ ብለን እናነበዋለን። ታዲያ አለ ይህንን ያክል ይሄንን ያክል ያክል ገብቷቸዋል። ያክል ምህረት በነሱ ላይ አድርጎ እሱ ይላል ያክል። አከለ ማለት በቃ ማለት ነው። ይሄን ለዚህኛው አማርኛ ስንጠቀም ግን ይሄን አይደለም ያክል አይባልም፣ ያህል ነው የሚባለው እ ነው አንተ ደንቆሮ፣ አንተ ተማር። ቁጭ ብለህ ከኔ እግር ስር ቁጭ ብለህ ነው መማር ያለብህ። እንዲያው ዝም ብለህ እዛ እየተወሸለክ የተበትን ቤት መሰለህ እንዴ? የተበትን እዛ ቁማ ምን ነው ፊት ክላብስ አራግፍ፣ አቧራህን በትን እንደምትል መሰለህ እንዴ አንተ ተማሪዎችን ልታበላሽ ነው እዚህ መተ እንደዚህ አይነት ነገር የምጽፈው ያክል አይባልም ያህል ነው። ዮሳያስ እ የኔ ጌታ የኔ ጌታ የኔ ተች ከዛ ደግሞ ደግሞ አለ ደገመው። እኔ ቅድም እንዳልኳቸው ዳይጽ ልሳል መስሎ የነበረው ደግሞ የሚለው እንደገና ደገመው። ይሄን አድርጎ እሱ ደግሞ ይላል። ከዛ ምን አለ እንዳለው ሊቅ ነኝ እንደሱ ኃጢአት ሳይነካኝ ጻድቅ ነኝ። ኃጢአት ደጋግሞ ኃጢአታቸው ነው የሚባለው ብሎ ተኮፍሶና ተኮፍሶ ይላል። እኔን እኮ ነው ይነሰኝ አንተን እንደዚህ ቅጥቅጥ አርጌ ካረም መኮፈስ ያንሰኝ ነው። በትክሻ ተሸክመህ እኔን መዞር አለብን። በእውነት የእኔ ከአበያን ብትነካ ራሱ ፈውስ ነው። ለፊደል ማለት ነው፣ ለጽድቅ አይደለም፣ ለበረከት ሳይሆን ለፊደል። በእውነት ከአበያን ነካ ብታደግ ራሱ ይገለጥልሃል፣ ፊደሉ ይገለጥልሃል። እንኳን አስተምርህ አይደለም እና ኃጢአት ይላል። እንደዚህ ሰይጣንን እንደዚህ ነው የሚገሰጸው። ይሄ እንትን አይደለም። ሰይጣን እንደዚህ ነው በደንብ ነው የሚገሰጸው። አይደለም እንደ የሚመና እዚያ ያላቸው አይደለም ነው። በሉኛ፣ ንገሩኝ። እና ኃጢአት ይላል እና ብሎ ተኮፍሶ ይኸው ጭራ በትከሻው ተሸክቦ ይላል። ይሄንን ማለት ነው የሊቅነት መገለጫው ነው። ጭራ እና እንደናንተ አይነት ተውሳክ ዝንቦችን የምንልበት ነው። ተውሳክ ናቸው እና ይሄ ዝም ብሎ እባጭ ተጨማሪ ተውሳክ ይባላል። ተጨማሪ ሆነ ተውሳክ ማለት ጭማሪ እንደማለት ነው። በባህር ሀሳቡ ያው ሲወጣ ተውሳክ የምንለዋል። እንደና ተጨማሪ የሆኑ ዝም ብሎ አይደለ እንደዚህ በሀያ አንደኛው መቶ ክፍለ ዘመን ያሉ ሰው መሰል ግዑዞች ማለት እናንተ ናችሁ እና ይላል እና ደግሞ ሲያስተምር ይላል። ሲያስተምህር ነው የሚባለው። አያችሁ ሲያስተምር ሲያስተምህር። እና ደግሞ ትምህርት ትምህርት ምህረት እዩላችሁ ስለ ምህረት ስለ ትምህርት ሲፃፍ እዩላችሁ። ሀመርሃው ለምህረት የጌታ ምህረት ደነነ ስንል ሃመርሃ እናስገባለን። ትምህርት ለማስተማር ትምህርት ስንል ደግሞ ሃሌታውን ታ ነው። እና ይህንን እንኳ ላይ እየተወቅ እንጂ ወዳጅ እንዲያው ዝም ብለህ መተህ ወይ ጉድ፣ ገና ብዙ ስላለ ሲጠጋጠጋ ላድርገው ከዛ ኃጢአት ብሎ ደገመው። እዚህ ጋር በጣም የሚገርማችሁ ኃጢአት እና የሚያልቅ ጉድ አይደለም። ይሄ ብቻ እንዳይመስላችሁ። ይሄ ብቻ እንዴት አላችሁልኝ አላችሁ። ዘመኖች እናንተ እኔ እየለፈለፍ ብዙ ትጽፋላችሁ። ማማ መለስ በቡ ብት ያለው በመጀመሪያ ስሟ እና በቡ በቡ። እውነት ነው፣ እውነት ነው፣ እውነት ነው፣ እውነት ነው። እንዴት አላችሁልን ሊቃውንት መታችኋል። እኔ እዚህ እየለፈለፍኩ ነው፣ እዚህ እያስተማርኩ ነው። እና ይሄ ኢዮስያስ የሚባል ፀሐፊያቸው የእኛ ፀሐፊ ነው እየተገተገ እየሰደበልን ነው ትላልች የተበትን ወጣ ኢዮስያስ የሚባል እንዴት አይነት ፀሐፊ አለ እኛን የሚቃወሙትን አናጣናታቸውን እያለ ነው ስሰመኮ ነው ዛሬ ስሰመኮ ነው ዛሬ እና አናጣናታቸውን እያለ ነው እናሱ ግን የሚጽፎ ነው ይሄ ብቻ እንዳይመስላቸው ቆይ ይኸው የመጨረሻውን ላቅርብላቸው ይኸው ፎቶን ገጭ አድርጎ የትላንትናውን ፎቶን ከነጭራዬ ገጭ አድርጎ ተናዷል ማለት ነው ተናዶ ይብላቸው። ሆንክ ይላል ሆነክ ይላል ሆነክ፣ ሆነክ፣ እንደ ሆነክ ይባላል ወይንስ ሁነህ ነው የሚባለው? ሆነክ ጌታ ወይ ሆነክብ፣ በድንግል ማርያም ይሆንባቸው። ከዛት ምን ይላል መሰላቸው? ስነግርክ ስነግርክ ስነግርህ ነው የሚባለው። አረተው ዮሴያስ፣ አረተው ሀጢያት የሚለውን እዚህ ጋ ምደጋግመው ሀጢያት ሀጢአት ሀጢአት ሀጢአታቸው ሀጢአት ሀጢአት እንጂ ሀጢአት አይደለም። መዓት ስለሆነ ይኸውላችሁ መሀር ው እዚህ ጋር መሀሪነት ይላል ው እዚህ ጋር ደግሞ መሀሪነት ይላል። ሀሌታውን ሀ ነው የጻፈው። ሀሌታውን ሀ እዚህ ጋር አሁን መሀሪነት ስትል ሀሌታ አይደለም የሚጻፈው፣ ሐመር ውሃ ነው። ይሄ ስለ ምህረት ስለ በጎነት ስለ ይቅርታ ነው። ስለዚህ ሲጻፍ የተማረ ሰው የሚጽፍ እንደዚህ

አይደለ እንደዛ ነው። ተማር ሰማ። አዎ ጎሽ፣ እንደዛ ነው። ከዛ የሚጽፍላቸው ሲል ይውላችሁ የሚጽፍላቸው ይላል ፅ ይሄ አይደል? ፀሐይ ውጸት ሳይሆን ይው ጸሎቱ ፅ ነው። እሺ ነው ይሄዛ፣ በልያስ መዝግብ፣ መዝግብ፣ በደንብ መዝግብ፣ መዝግብ። እንደዛ ነው እንዴ። እሊቃውንት ጋ መተህ እንኳን ለመተቸት መማርም እኮ በእውነት እኛ የእኛ ተማሪዎች ናቸው። አንተን ባይሆን የሚያስተምሩ ከታች ፊደል የቆጠሩ ሀሁን አቦጊዳ የደረሱ አንተን ያስቆጥረዋል የእኛ ተማሪዎች እንጂ ከኔታ ጋር ነውር ነው ወይ ጉድ። የኔታ ይጠጡ። ለማንኛው ጉድ እኮ ነው ይሄ፣ በእውነት እየተጠጣ ነው እንጂ እንደዚህ አይነት ልብ አውልቅ እና ልብ አድርቅ ተማሪዎች መከራ ነው የሚያሳዩ። ይሄ በመጠጣት እየተጠጣ ውሃችንን እየጠጣ እንጂ እንደዚህ ልብ አውልቅ ስንት ተማሪ ልብ የሚያደርግ ልቡን ልቅ የሚያደርግ ወይ ጌታ። ለማንኛውም ይኸው የሚጻፍላቸው ሲባል ይኸው ጸሎቱ ጸነው እሺ፣ ጸሎት ፀሐይ ውጣ አይደለም። በህግ አምላክ ጌታዬ፣ ከዛ ጻድቅ ይላል ይሁላችሁ ጻድቅ። ጻድቅ ሲባል የትኛው ፀ ነው? ጸሎቱ ፀ ወይንስ ፀሐይ ውፀ ጸሎቱ ፀ ወይንስ ፀሐዩ ፃ ጸሎቱ ፃ ነው? ጻድቅ ሲጻፍ አንተ! ወይ ጉድ፣ ወይ ጉድ። ቆይ የሆነ ሰው እየደወለብኝ ነው። አሁን ላይ ማንሳት አልችልም፣ አሁን ማንሳት አልችልም። በኋላ ላይ ነው ማነሳው፣ ይሄንን ልጨርስ። ስለዚህ በህግ አምላክ እን በህግ አምላክ እያለ እኔ በህግ አምላክ እና ጸሎቱ ጸ ነው የሚጻፈው። እሺ ኃጢአታቸው የሚለው ስለተደጋገመን ያለው በቃል ኪዳነዋ ይለላችኋል። ደግሞ የውላቸው በቃል ኪዳነዋ ምን ማለት ነው? ይሄ ገብቷቸዋል ተማሪዎች ገብቷቸዋል። እና እናንተ እንዴት ይገባቸዋል? ኔ ልጆች ኔ ያስተማርኋቸው እንደዚህ አይደለም። በቃል ኪዳነዋ አይባልም። በቃል ኪዳኗ ኗንና ዋን ለይቶ ያላወቀ ለመተቸት እዚህ ጋ ይመጣል። ኔታ ጋር ወይ አንተ ታራ ልጆችን ተማሪዎችን የምታበላሽ? በል አንተ፣ ሰሞኑን ቤት ትጠርጋለህ ትወለውላለ። የማለን የተበትን ቤት ጥረግ መጀመሪያ፣ ወልውል፣ ሂደል ሰዓት ቆጥር። እኔታ ጋር መንጣት ነውር ነው፣ ነውር ነው፣ ነውር አይደል? የኔ ጌታ። እና በቃል ኪዳ ነዋ፣ በቃል ኪዳ ነዋ፣ ኗና ዋ ለይ፣ ዋ፣ ዋ ብያለሁ። ዋ ወይ ጉድ ተማሪ እኔ ልጅ እሺ፣ አደራ ደግሞ የውላቸው ይኸው። እዚህ ጋ ደግሞ በላሰብን በላሰብን፣ ወይ መከራ። እኔ እኮ በዛ ስንቱ ላረበው በላሰብን። በላኤ ሰብን፣ ይው ይው ይው፣ አየው፣ ፊደሉን አየው። አንተ ያልከው በልአሰብ ሰብ አይደለም እንዴ? ተው በላኤ ሰ ብእ ነው የሚባለው፣ በላየሰብ ነው የሚባለው። እሺ ጌታ ፊደሉ ላይ የውዚያ ጋር ጽፍ የላለሁ በእውነት ቲክቶክ የቲክቶክ ልጆች ባለማየታቸው ይሄንን ባዝንም፣ ያው ድምፅ ስለምትሰሙት ይገባቸዋል ምለው። እዚህ ግን ላይብ ላይ ያላቸው እየተማራቸው ነው። ሌሎቻቸውም ተማሩ፣ በዚሁ አጋጣሚ ተማሪዎች ያስተምሯቸዋል። እና ይሄ ኢዮስያስ ኢሳያስ ወይ ኢዮስያስ ኢሳያስ ጌታ መማር አለበት። ቁንጥጥ ቁጥጥ ነው ማድረግ እንደዚህ እ የተበትን ቤት መሰለ፣ እንዲህ የደንበትን ቤት አይደለም። ይሄ የሊቃውንት ቤት ነው፣ የምሁራን ቤት ነው። ምሁራን የበዛበት፣ ምሁራን የሚመላለሱበት ቤት ነው። ኩታራው ሁሉ የሚመላለስበት አለ እና፣ በላኤ ሰብ ነው የሚባለው። ገብቶሃል። በላኤ ሰብ የመጨረሻው ምን ይላል እዚህ ጋር በክዳን በክዳነ በኪዳነ ለማለት እኮ ነው። አይ ወይ መከራ! ኪንና ከን እንኳ ለይቶ የማያውቅ ሰው የሚገርማችሁ እናንተ የተወደዳችሁ የእግዚአብሔር ቤተሰቦች፣ የእኔ ልጆች፣ የተማራችሁ ብሩካን ቅዱሳን፣ እንዴት አያችሁት? ይህንን ኢዮስያስን እንዴት አያችሁት?